በደስታችንም በሀዘናችንም ከኛ ጋር አብሮ ስንደሰትም ተደስቶ ስንከፋም ተከፍቶ ከጎናችን ሆኖ ለሚያበረታታን ሰው ታዲያ ከኛ ምላሽ ምን ይጠብቃል? እሱም በሱ ደስታ ጊዜ የደስታው ተካፋይ መሆንና እንዲሁም ደግሞ መስራት ያለበትን ነገር እንዲሰራ እኛ በቻልነው አቅም ለእሱም አይታየው፣ ምናልባሽ ለእኛ የሚታየን በሩን እንድንከፍትለት ማድረግ ከኛ ይጠበቃል። ምክንያቱም በደስታም በሀዘንም አብረን ዛሬ እንግዲህ በወሳኝ ጉዳይ ነው የመጣሁት። እንደተለመደው በጨረቃዎች በሀይሚና በቦራ ሲቀጥል በፍጼ በሶስተኛ ደግሞ ትናንትና ቦራን ያጨለለችው እህታችን ሳሮን ትባላለች አይደል? በሳሮን ማለት ነው እና በሱ ዙሪያ እንግዲህ አንዳንድም አስተያየትም የተሰጠኝ አለ። ብቻ ግን በዋናነት ስለ ፍጼና ስለ ሀይሚና ቦራ ነው ላወራ የመጣሁት ማለት ነው የሀይሚና የቦራ የፍጼ ስላላቸው እና ጎን ደግሞ ያደረኳት ሳሮንን ማለት ነው። ለማውራት እንዲመቼ ነው ፎቶዋን ከፍጼ ጎን ያደረኩት ማለት ነው። እና እንግዲህ ትናንትና አይታችኋል ቡራዬ በጣም በጣም በጣም ጨልሏል። በጣም ሀይሚ ያጨልለዋለች። ነገር ግን በሚገባ ነው ያለፈው ማለት ነው። ታማኝነቱ ጥግ ድረስ ነው። በቃ ሀይሚን ከራሱ በላይ ነው የሚያምናትና አይታችዋል። እኔ ኩ ደግሞ የገረመኝ ኔ ዋህ ማርያምን ብሎ ሲምል ነው እና ማለት ውሸት መሆኑና በቃ ምንም አልጠረጠረም። እና ሀይሚ ደግሞ በቃ እሱን የመሰለ ኩሩ፣ የዋህ ታታሪ እንዴት ነው ወንድ ጀግና ስላለሽም ልትኩሪ ይገባሻል። ቡራዬ ደግሞ ይችን የመሰለች እንቁ የሆነች ጀግናና ታታሪ ሴት ስላለች ከጎንህ፣ ልባም ሴት ከአንድ ወንድ ጎን ከሆነች ምንም የማይደርስበት ነገር የለም። ነገሩ ሁላ ከባድ ነው የተባለው ነገር ሁላ ቀላል ነው የሚሆን። ብሩክ እንዲሁም ባለፈው ሀይሚ በህይወቴ ስላለች እጅግ በጣም ደስተኛ ነች። በጣም ከባባድ ነገሮች ብዬ ያሰብኳቸውን በጣም ሲምፕል ሆነውልኛል እሷ ከጎን ስለሆነች ብሏልና ትክክል ነው። ስለዚህ የትናንቱን እንደዚህ ካልኩኝ አሁን በዋናነት ስለ ፍጼ ነው የምገባው ማለት ነው። እና ፍጼ እንግዲህ ታቁታላችሁ፣ የጨረቃ ቤተሰቦች ሰላም ሳልል ገባው ግን በጣም ይቅርታ። ሰላም ሰላም፣ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ በትናንትናው ቪዲዮ የው እንግዲህ ቃል እስከሚያጥሬ ድረስ ለማውራት ሁሉ ተቸግር የመራፌ ሁላ ተሳስሮ ማውራው ጠፍቶብኝ ነበረ ትናንትና። ምክንያቱም የሀይሚን ሁኔታ ሳስበው እና ደግሞ ብሩክም ያለው ታማኝነትን ሳይበቃ፣ ማለት እኔ እንጃ ፈጣሪ እነዚህን ሁለት አንድ አይነቶች እንዴት ነው ያገናኛቸው? እነሱ እኮ መልካም ቢሆኑ ነው እንደዚህ ቡራና ሀይሚን አንድ ላይ እንዲገናኙ ፈጣሪ እየፈቀደላቸው ብዬ በቃ በጣም ነው ደስ ያለኝና ዛሬ ደግሞ ስለ ፍጼ ነው የመጣሁት እና እንግዲህ ስለ ፍጼ ልግባላችሁ። ፍጼ እንግዲህ ሁላችሁን ታቁታላችሁ የጨረቃ ቤተሰቦች፣ በጣም በጣም በጣም የምወደው ወንድሜ ነው ፍጼ ራሱ ማለት ነው። ምክንያቱም የምናውቀው በነቡራ ነው በነ ሀይሚ ነው የነ ሀይሚና የነ ቡራ በቃ ታቁታላችሁ። ማለት በቃ የጨረቃዎች መከታ ነው ለሀይሚም ለቡርኩም ማለት ነው። እና ስለዚህ ሳሮን ለምን አብረው አትሰራም የሚል አስተያየት አለኝ። ብዙዎቹ ማድረሳችሁኛ ሌላ ቦታም እንዲሁም የላካችሁልኝ ያላችሁ በውስጥና፣ ስለዚህ በነገራችን ላይ አሁን ላይ ጥንዱ ነው የሚሰሩ ሰዎች ናቸው ቪዲዮዋቸው እየታየ ያለ ያ ማለት በስራም በፍቅርም አሁን ሀይሚና ቦራ ሁሉን ያደላቸው ናቸው ማለት። መጀመሪያ ፍቅርን ነው መሰረት የሀይሚና ቦራ ከዛ ደግሞ ስራ እየሰሩ ነው ያሉትና እንደዚህ ሁለቱንም አሟልቶ የሚሰጥ አጋጣሚው ሲገኝ ደስ ይላል። ማለት ከምንም በላይ ፍቅር ይበልጣል አደል? ስኬትን ደግሞ እየሰራችሁ ታገኛላችሁ እንደ ጥንካሬያችሁ ማለት ነው። እና ስለዚህ አሁን እነ ሀይሚ ዋናው መሰረታቸው ከፈጣሪ የተሰጣቸው ፍቅር ነው። ሌላውን ደግሞ ሰርተው ሰርተው፣ ይቅርታ ለድምጼ፣ ሰርተው ያገኛሉ። ስለዚህ አሁን ምንም ይሁን ምን ማለት የፍጼ ፍላጎት ከሆነ ነው። በመጀመሪያ የሰው ልጅ ፍላጎቱ ይጠየቃል። እውነት ለመናገር ፍላጎቱ ይጠየቃል። ስለዚህ ፍጼ ፍላጎቱ ከሆነና አብረው እንድትሰራ ከፈለገ ሀይሚ ጋር፣ ሀይሚ ይችልሽ ከፍጼ ጋር ብታገናኝልና ደስ ይለናል፣ አብረው እንዲሰሩ ማለት ነው። ምክንያቱም ሀይሚ ዛቸው የምትመጣቸው ጓደኞች ወይም ሴቶች እስካሁን ምንም ነገር አላየነባቸውም። እውነት ለመናገር ለምሳሌ ማህ ያለች ምርጥ ጓደኛዋ ናት፣ በጣም ማለት ነው። ሲቀጥል ደግሞ ሀዩን ታውቋታላችሁ አደል? የሀይሚ የትምህርት ቤት ጓደኛዋ ናት። ከሙቪ ጋር ሲሰሩ ነበር፣ በሆነ አጋጣሚ ከታደረጉ ተለያዩ። ተመልሳ ግን ማዩ መጣሽ ማለት ነው ሀዩ ነው እንጂ ሀዩ። ስለዚህ ሀዩ ወደ ሙቪ ይወዳታል፣ ወደ ሙቪ ስትመጣ የምሬን ነው የምላችሁ፣ እና ሙቪ ከልቡ የሳቀው ያንን ቀን ነው። በቃ ሁሌም ቪዲዮ ይሰራል፣ ምን ይላል ብቻ። ግን ከልቡ የሳቀው በቃ ማለት እንደው ጠቅ እንደው እንዴት ልበላችሁ፣ በቃ እንደ ፈንዲሻ እንደው ፍንድቅ ብሎ የሳቀው ሃዩን ስትመጣ ነው በድጋሚ ማለት ነውና፣ ሀይሚም እንግዲህ በፕራንክ አስመስላ አይታችኋልና፣ ሁለቱ አንድ እንዲሆኑ አስደንግጣታለሽ ማለት ነውና፣ ከዚህ በኋላ ሃዩም እንግዲህ ከሙቪ ምትለይ አይመስለኝም። ይዋደዳሉ በጣም ማለት ነው። በተለይ ሙይ በጣም ይወዳታል እውነት ለመናገር እና ስለዚህ ምን ለማለት ፈልጌ ነው በመጀመሪያ ሰውና ሰውን ከማገናኘታችን በፊት ስለዚያ ሰው ማወቅ አለብን። ቢያንስ እየተወሰነ ማለት ነው እና ስለዚህ ሀይሚ ነው የምታውቃት ይችል ልጅ ማለት ነው። ሀይሚ ስለምታውቃት ጓደኛ ጥሩ ልጅ ናት ብላለች ትናንትና ና ሶ፣ ጥሩ ልጅ ከሆነች ቢያንስ በስራ ደረጃ እንኳን አሁን ላይ ሁሉም ሰው ጥንድ ጥንድ ኖ ነው የሚሰራ። በስራ ደረጃ እንኳን ከፍጼ ጋር ብታገናኛቸው ና ከፍጼ ጋር አብሮ ቢሰሩ ስለ ልጅቱ እኛ ብዙ አናቅም፣ ሀይሚ ግን ታውቃለች። ሰው በሀይሚ የሚመጡ ልጆች ያን ያክል ምንም ችግር አላየንባቸውም። ጥሩ ናቸው። ሲጀመር ጥሩ ሰው ከጥሩ ሰው ጋር የዋለ ጥሩ ነው የሚማር። ከሀይሚ ጋር ከዋለች ልጅቱ ጥሩ ነው የምትመስለኝ ይቺ ማለት ነው እና አንዳንድ ቦታም እየዘቀዘቃችኋት እያየዋችሁ ነበር። አረ ተረጋጉ እንጂ ምን ሀይሚ እኮ ነው ያመጣቻት ማለት እንድትፈትንላት፣ አሳምናት ሀይሚ ነው ያመጣቻት እንጂ ሌላ ነገር የለውም። በጣም የምታካብዱም አላችሁ። ለምን አመጣቻት፣ ከዚህ በኋላ ብዙ ችግር ይፈጠራል፣ ምናምን ቡራን ትቀማታለች ምናምን። ረ ብስማማ አይባልም እንደዚህ እንደ አንዳንዴ ግን የምር እንደው ማለት ገና ወተትም ጠጥተንም አልጠገብንም መሰል ህጻንነታችን። እንዴት ነው ዝቅ አድርገን የመጨረሻ ምን ወድቀው ማለት ነው እና ይሄን የሚያወራ ሰው እኮ በቃ ገና ከእናቱ ወተት ከእናቱ ጡት ወተት የሚጠጣ መሆን አለበት። የምሬን ነው የምላችሁ። እንዴት ነው አሁን ትናንት የመጣችሁ ሳሮን ቡራ ሀይሚን ቡራን ነው የምትቀማ አይባልም። በጣም ነውር ነው። የምር እያየው ነበር። ይሄን የምትሰሩም እኮ የተወሮች ናችሁ እና በጣም ትልልቅ ሰዎች ደግሞ እንዴት ነው ግብዳ ሰዎች ማለት ነው። አሁን ይሄ ከእናንተ አይጠበቅም እና የምር እኔ ያፍራለሁ። በጣም ነው የማፍረው፣ ይሄን ማለት ነው እና ያሳፍራል ስላችሁ ነው። ስለዚህ ሀይሚ ይዛት የምታመጣቸው ልጆች ጥሩ ናቸው። ሀይሚዬም ጥሩ ስለሆነች ካልሆነ ሰው ጋር ሀይሚ አትውልም። ከጥሩ ሰው ጋር ነው የምትውለው። ስለዚህ ይች ልጅ ጥሩ ልትወንድ ትችላለች። እኔ ስለማላቅ ነው ገባችሁ፣ ስለማላቃት ልመሰክር አልችልም። ለትናንትናዋ ልጅ ማለት ነው እና ስለዚህ ሀይሚዬ ከፍጼ ጋር ብታገናኝና አሁን ማሄና ሀሰን እያያችሁ ነዋ አሪፍ እየሰሩ ነው። እነሱ ጋር ፍቅርም አለ፣ ግን ደግሞ የሚሆኑ አይታወቅም። ቢያንስ እንኳን ቢሰሩ። ስለ ፍቅራቸው ለእነሱን ተውላቸው። ስለ ፍቅር ምናምን አይደለም። ግን ፍጼ እንደዚህ ሰው ቢኖረውና አብሮ ቢሰራ ጓደኛ ቢኖረው የስራ ጓደኛ በቃ ማለት ፍቅር በግድ አይደለም። ፍቅርም እንደዚህ ሰው ስለመጣ አይደለም። እና ልጅቱ የመስራት ፍላጎት ካላት ከፍጼ ጋ የመገናኘት ፍላጎት ካላት ሀይሚም ስለምታቃት ስለዚች ልጅ ስለዚህ ከፍጼ ጋ አብረው እንዲሰሩ ብዙ ሰው እንትን ላ እየጠየቀ ነው ማለት ነው። እና እኔም እስኪ ፍላጎታችሁን የእናንተንም ተቀብዬ እኔም ደስ ይለኛል አብረው ቢሰሩ ከፍጼ ጋ፣ ምክንያቱም ፍጼ መስራትም መለወጥም ማደግም ይፈልጋል። በጣም ጎበዝ ነው። ፍጼ ደግሞ በጣም እንግዲህ የፕራንክ አክተር ሆኗል። እያያችሁ ነው እና ሁሉንም ሰው እያጨለለው ነው። አሁን ሚዲያ ላይ እያያችሁ ከሆነ በእነ ማሂም በጣም ማለት ነው በጣም ይለይብኛል። ፍጼ ማለት ነው የምር ምርጥ ወንድም። በቃ በእነ ሀይሚ ነው እኔ የማመሰግነው። ምን በነሱ ስላየሁት በቃ ለነሱ እንዲህ አይነት መልካም ሰው ለራሱም ደግሞ በቃ መልካምነት ከራስ ይጀምራልና፣ ስለዚህ ሳሮንንና ፍጼን ሀይሚ እንድታገናኝልነት መጀመሪያ ፍላጎት ይኖራል። ፍላጎቷን ጠይቃ፣ የፍጼንን ፍላጎት ጠይቃ፣ የልጆቷንን ፍላጎት ጠይቃ ቢያንስ አብረው እንዲሰሩ ማለት ነው። አብረው እንዲሰሩ ብታገናኛቸው፣ ከዚያ በኋላ ያለውን እያየን ይቀጥላል ማለት ነው። ልጅቱ ጥሩ ልጅ ነው የምትመስለኝ። የምር ትናንት አይታችሁ ከሆነ ጥሩ ልጅ ናተኝ። በቃ ማለት በጨዋነት መልኩ ነው ያናገረችው ብሩክን። ፕራንኩን ለማሳመን በጨዋነት መልኩ ነው እንትን ያለችው። እርቀቷንም ጠብቃ ነው እንደዚህ፣ ምናምን እንደሌሎች እንትና አይደለችም። የው በድንገትም ስለሆነ ያገኘችው እና ስለዚህ ሀይሚዬ ይሄን ነገር እንግዲህ ብታደርግ ደስ ይለናል። ምክንያቱም በእሱ የሚመጡ ሰዎች ጥሩ ናቸው፣ ብዙ አይተናል። ማሂንም ማሳይ አየናት፣ እንዲሁም ደግሞ እንትናን የሙቪንም ጓደኛ ማየናት፣ ጥሩ ናቸው። ና ቢያንስ እንኳን ለስራው ማለት ነው ለስራ አብረው እንዲሰሩ ፍጼ እንዲለወጥ እንዲያድግ፣ አብረው እንድትሰራ ቢሆን ደስ ይለናል ከፍላጎት ጋር ማለት ነው እና ስለዚህ ውድ ቤተሰቦች፣ እኔም ይሄን ለመናገር ነው የመጣሁት ፍላጎት የቀድማን ፍላጎቱን ጠይቃ ሀይሚዬ፣ ሁለቱም እንድታገናኝልና እንፈልጋለን ማለት ነው። እና ፍጼ የጨረቃዎች መከታ ማለት ነው። በስማቸው አሰርቶ እንዲለያዩ ስለማይፈልግ በእነሱ የመጣ ማንኛውንም ችግር መከታ ሆኖ የሚጠብቅ ዘበኛ ወንድማችን ስለሆነ እሱም እንዲያድግ እንዲለወጥ እንፈልጋለን ፍጼ ማለት ነው። ስለዚህ አብሮት እንዲሰራ የሚሰራ ሰው ስለምንፈልግ ይህን ነገር ደግሞ እስኪ